አሁን መጣያችሁ ቢንሳችሁ ማራፍ እኔ ምንም አውቀው ነገር የለም ግን አንቺ ይሄን ነገር እንዳላደረግሽ ነው እየተናገርሽ ያለሽው እሱ ደግሞ አላደረኩም እሱ እኔን ማመን አይፈልግም አውቃለሁ እሱ ሚዲያ ላይ እኮ አመጣኸው እንጂ ከዛ በፊት እየተጣላ ነው አይደል እኮ አይ ነገሩ ወደ ሰልሽ እና አንተ እንደዚህ የምታውቅበት ነገር አይደለም እኮ እኔ እንዳልጨንቅ ደግሞ ከፈለግሽ ማለት ነው ትንሽ ጊዜ ጠብቂና በተረጋጋ መንፈስ እናወራለን በቃ ጠበኩኝ እኮ አይደል እኮ ቢ ደላውማ ሆዴ ቢመቸውማ ከስንቱ በተስማማ። ሰላም ሰላምኛ ተወዳጅና እንቁ ቤተሰቦች እንዴት ናቸው? እኔ ያለው እግዚአብሔር ይመስገን፣ እናንተም በያላችሁበት ሰላማችሁ ነብዛለን። ያው ቪዲዮ ከሰራው በጣም ቆየው ረጅም ጊዜ ይሆነኛል። ዛሬ ግን አንዳንድ በቃ ማውራት ያለብኝ ነገሮች ስላሉም ነው በቪዲዮ የመጣሁት። ያው ሁላችሁም ከዊና ጋርም እንደተፈጠረ አይታችኋል ቪዲዮ ላይ ያው ቪዲዮ ላይ መተን ብዙ ማውራት ባንፈልግም፣ ግን በቃ አንዴ ሚኪ ነገሩን ወደ ሚዲያ አምጥቶታል። ድራማ እየሰራችሁ ነው ምናምን ያላችሁን አንዳንድ አንድ ሰዎች አላችሁና፣ እኔ እና ዊና ከተጣለን ትንሽ ቆይተናል። ግን ያው በኔም በኩል በሱም በኩል ሚዲያ ላይ እንዲወጣ ስላልፈለግን በውስጥ ለመፍታት ሞክረን ነበረ፣ ግን የሚሆን ነገር አይደለም። ያው ሚኪ ደግሞ በጣም ስለተጨነቀ ወደ ሚዲያ አምጥቶታል። እሱም ያው ብዙ ለማስተካከል ሞክሮ ነበረ ግን ማስተካከል አልቻለም። እኔም ዛሬ የመጣሁት በቃ ማውራት ስላለብኝ ነው። ምክንያቱም ብዙ ሰዎች እኔንም እየጠየቃችሁኝ ስለነበረ ለምንድነው የማታስተካክሉት? ምናምን ብዙ ሰዎች ብዙ ነገር አንቺ ነሽ ጥፋተኛዋ ምናምን እያላችሁ የነበረ ዛሬ የመጣውትኝ ዊናን ለወቅሰ ወይም ዊና እንደዚህ ነው ምናምን ድል አይደለም። መልስ ከሆናችሁ ያለውን ነገር በቃ ማለት እዚህ ጋር ማብቃት ስላለበት ከዚህ በላይ መሄድ ስለሌለብን ለዛ ነው የመጣውትኝ። ያው ሶስት ሳምንት ምናምን ይሆነናል ከዊና ጋር ከተኮራረፍን ግን ያው እኔም ወደ ሚዲያ አልመጣሁም እሱም እንደዚህ ነው ብሎ የተናገረው ነገር የለም። ያው ሚኪ ነው ነገሩን ያመጣውና እኔ በባህሪ ብዙ የማወራ ሰው አይደለሁም። ነገራቶቹ ነገር ሲፈጠር በቃ ዝምታን መርጣ የነሳሁ ሰው። ምክንያቱም ነገ ከነገ ወዲያ ከ ከምትወዱት በቃ ከማንኛውም ሰው ጋር ስትገናኙ ቃላት ስታወሩ መተላለፍ ይመጣል። እኔና ዊና አራት ዓመት ማለት ቀልድ አይደለም። በጣም ብዙ ነገር አሳልፈናል። አይደለም አራት ዓመት የምታውቁት ሰው አንድ ዓመት አንድ ሁለት ወር እንኳን አብሯት የቆያችሁ ሰው ጥሩ ነገር አሳልፋችሁ ያ ነገር ካልሆነ በኋላ እንደዚህ ነው ብሎ በቃላት መተላለፉ ነው ብዙም የምደግፍ አይነት ሰው አይደለሁም። እና እኔ ቃላት በጣም ነው ሰውን የሚሰብረው። አንዳንዴ የምትወዱት ሰው ደግሞ ሳታውቁ ይሁን ነገር ብትናገሩት የሆነ በጣም በቃ። እኔ ብቻ ቃላትን በጣም ነው የምፈራው። ለዛ ብዙም ማወር አይነሱ አይደለሁም። ሚዲያ ላይ መጥቼ እንዲህ ነው እንዲህ ነው ብዬ አልተናገርኩም። ከዊና ጋርም ትላንትን የተገናኘ ነው፣ ሚኪ አገናኝቶን ቪዲዮ ላይ መጣ ነው። ከዛ በፊት እኔ በራሴ መንገድ ይቅርታ ጠይቄያለሁ። ያው ጥፋተኛ እኔ ብዬ ምናምን አይደለም ግን ፍቅር ይበልጣል። አንዳንዴ መሸነፍ ይበልጣል። እኛ ብዙ ነገር ይለፋችሁበት ብዙ ነገር ያሳለፋችሁበት ፍቅር በቃ አንዳንዴ መሸነፍ አለባችሁ አይደል? የሆነ ነገር ትታችሁ የሆነ ውስጣችሁ ላይ ሆን ነገር ቢኖርም በቃ ፍቅር ይበልጣል። ማንም ይሁን ማንም ጥፋተኛው በሚል ይቅርታ ልጠይቀው ሞክሬ ነበረ፣ ግን እሱ ይቅርታ ሊቀበል ፈቃደኛ አይደለም። ስለዚህ ትላንትና ብዙ ማውራት አልፈለኩም፣ ምክንያቱም አንዳንዴ ስታወሩ ስሜታዊ የሆናችሁም የምትናገሩትን ነገር አታውቁም። እና ያ ነገር ደግሞ ነገ ከነገ ወደ እንዲጸጽተኝ አልፈልግም። ዊና ለእኔ በጣም ጥሩ ሰው ነው። ብዙ ነገሮችን አብረን አሳልፈናል። ብዙ መጥፎ ቀኖችን፣ ጥሩ ቀኖችን አብረን በቃ ተደጋግፈን ያልፋል ብለን አሳልፈናል እና ዛሬ ላይ ከሱ ጋር መጥፎ ነገር መነጋገር አልፈለግም በቃ ከተለያየንም በሰላም መለያየት ነው የምፈልገው እኔ ያው እሱም አዲስ አበባ ሄዶ የነበረበትን ሁኔታ አውቃለሁ ጥሩ ሁኔታ ላይ አልነበረም እኔ መጥቼ ቪዲዮ መስራት አልቻልኩም ምክንያቱም እኔ ማውራት ስለማልችል ነው ቪዲዮ ያልሰራሁት እንጂ የነበርኩበት ሁኔታ ተመችቶ ወይም ጥሩ ሁኔታ ላይ ግን ማውራት ስለም ስለ ነገሩ እንዲህ ነው ብዬ የምናገረው ነገር ስለሌለኝ በቃ ብቻ ማውራት ላይ ብዙም ጎበዝ አይደለሁም። ለዛ ነው ወደ ሚዲያ ያልመጣሁት። እና ዛሬ ያለሁትኝ እና ሚኪ ሰፈር ነው። ያው ሚኪ ነው ነገሩን ወደ ሚዲያ ያመጣው እና በጣም ሲጨነቅ ከማንም በላይ በቃ የሁለታችን መለህ በጣም ሲያስጨንቀው ከዚህ በላይ እኔ እና እሱ መሃል ላይ ሰው መጨነቅ አለበት ብዬ አላስብም። ምክንያቱም ሰው ሕይወቱ ላይ በጣም ብዙ የሆነ የራሱ ችግር፣ የራሱ ጭንቀቶች አሉበት እና ድጋሚ የኛ ችግር ሰው እንዲያስጨንቀው አልፈልግም። ምክንያቱም አሁን ሚዲያ ላይም ብዙዎቻችሁ በጣም ተጨናንቃችሁ ቴክስት የሚያደርጋችሁልኝ ሰዎች ነበራችሁ። እውነት በጣም ነው ማከብራችሁ። ባላችሁበት መልካሙን ሁሉ ጥሩ ነገር ሁሉ ለእናንተ ይገባችኋልና፣ እናንተም ማለት ካለባችሁ የህይወት ጫና ካለባችሁ ብዙ ነገር በኔና በዊና ይመጣል ትጨነቁ አይገባም። ስለዚህ ለእናንተም በቃ መልስ መስጠት ስላለብኝ ነው እና በቃ ከዊና ጋርም ያለኝ ነገር ማለት በእርግጥ እኔ ለማስተካከል በጣም ሞክሬያለሁ፣ ግን ከዚህ በላይ በቃ መሄድ የሚችል ነገር አይደለም። ዊናን ሊያምንኝ እኔ ሊረዳኝ ፈቃደኛ አይደለም። ለዛ በቃ ብቻ የመጨረሻ ቪዲዮ ነው። እና የሚቲ ሰፈርን ያለሁትን እሱን ራሱ እዚህ ከጠራሁት ቆየ፣ በጣም ቆየብኝ እንትቆራይ አወይ እኔ ደግሞ በቃ በጣም ለውራክ ስለፈለግኩም አዲስ ነገር ሳይሆን፣ ያው በቃ በጣም ስትጨነቅ ስላየው፣ አንተ ደግሞ ከዚህ በላይ መጨነቅ አለብህ ብዬ አላስብም። በጣም ብዙ ነገር ጥረሃል። ከማንም በላይ የኔና የሱን ነገር ለማስተካከል በጣም ብዙ ሞክረሃል ግን ሁሉንም ነገር እንደምታውቀው ነው። ትናንት እንዳየሽ ሳካ ልትዬ ነበር ማለት ነው። ያው ጥሎ ሄደ ነገሩ ማለት እኔ ነጥቼ ስለሆነ እንደዚህ እንደዚህ ማውራበት እንደዚህ እንደዚህ የምለው ነገር የለኝም። በጣም ጥሩ ጊዜዎችን አሳልፈናል። አንተ ደግሞ በቻልከው መጠን ያለውን ነገር ልታስተካክል ሞክራል። እኔ እንጃ ምን እንደምልህ ራሱ አላውቅም። ግን በቃ እዚህ ጋር ሁሉም ነገር መብቃት ስላለበት ነው። አይ በቀላሉ ማተስፋው ቢያንስ ትንሽ ይረጋጋ ነገሩ። ከዛ እስከ መቼ ይረጋጋ? እኔና ዊና እኮ ከተጣላን ሶስት ሳምንት ሆነ አይደል? ሚዲያ ላይ እኮ አመጣው እንጂ ከዛ በፊት ነው የተጣላነው አይደል? ይ ነገሩ ስልሽ እኔ ይህ ሁሉ ነገር እንዳይመጣ ነገሩ ወደ ሚዲያ እንዳይመጣ ላናግረው ሞከርኩኝ ይቅርታ አልጠየቀውም ሞከርኩኝ ግን እሱ እኔን ሊሰማኝ ፈቃደኛ አይደለም እኔን ሊያምነኝ ፈቃደኛ አይደለም እሺ እኔ ምን ማድረግ ነው ያለብኝ ከዚህ በላይ እሱ እንደ አሁን እንትን እሱ እንደዚህ አድርጎልና እኔ ምናደርና እንትን ስትሆኝ ማለት ሌባሰ ሌላ የማይሆን ውስጥ ትገባለች ስለዚህ ሚያንስ እሱ እንደ እንትን ሲል አንቺ እረጋለሁ ምግብትን በማሰብ ለገተነ ጉዳ ትንሽ ተረጋግቶ ብታወሩበት መንገድ እንትን ብታመቻች፣ ልክ ነው። ወደዚህ ነው፣ ተሰለ ከመጣ አንኩ ነው ሞከረው፣ ያለው ሚኪ አይደል አቃሉ ሞከረው። ይሄ እኮ ህይወት ነው አይደል? ፍቅር ነው። በጣም ምን ይኩ፣ እኔ እና እሱ እኮ ከዚህ በላይ ብዙ ሊያጣሉን አጣሉን የሚችሉት ነገሮች አልፈዋል፣ መሀል በቃ በጣም ብዙ ነገር ማለት ነው። ግን ዛሬ ይሄ ምክንያት ትልቅ ነገር ሆኖ እኔ እና እሱን ሊያጣላን የሚችል ምክንያት አይደለም። እኔ ሞቆ ሊረዳኝ በቃ አልቻለም። እኔ በጣም በብዙ ነገር ብዙ ጊዜ ያረጃቸዋለሁ። እኔ ዛሬ መጥቼ ሚዲያ ላይ ክፉ ደግ ማውራት አልፈልግም። እንደዚህ ነው እንደዚህ ነው ማለት አልፈልግም። ይሄ ደግሞ ህይወት ነው። ፍቅር ደግሞ እንዲ እኩል መሆን ያለበት ነገር ነው እንጂ እኩል ማለት ነው ፍቅር ትንሽ እንኳን ወደ አንድ ሰው ካዘነበለ ምን አህል እንደሚያሳምም ለነገር አልችልም። በቃ ማለት የሚያውቀው ሰው ያውቀዋል፣ የሚረዳው ሰው ይረዳዋል። ስለዚህ ዊና ደስተኛ ባልሆነበት ህይወት ደግሞ አስገድቼው ከእሱ ጋር እንደዚህ ብሎ በሆነ ነገር ተይዞ እንዲኖር አልፈልግም። እንደ እኔ ሳስበው ትንሽ ብለሽ ያን ያለበት እንትን ያው ባህሪው በጣም ተለባብቷል። ከድሮ ታውቂያለሽ እና ካለበት ነገር እስኪወጣ ድረስ ቢያንስ ትንሽ ጊዜ ቆይተሽ እና ብናወራው ደስ ይለኛል። እንደዚህ ነገር ከመወሰንሽ በፊት ማለት ነው ለምን ምንቆጭ? ሳኔ ነው። እኔ ፈልጋለሁ፣ እኔ ፈልጌ አይደለም እኮ ከእሱ የምንለየው ምናምን። ማለት እኔ እንጃ። እኔ መቼም ዛሬ መጥቼ ዊና ማለት ለእኔ እንደዚህ እንደዚህ ብዬ ማወራው ሰው አይደለም። በጣም ብዙ ቀኖችን አብረን አሳልፈናል። ጥሩ መጥፎ የሚባል ቀን ተሻሚ አይ ተራሽ ለምን እንደሆነ የነገ ለት መግሪ ነው እኮ እኔ ጠራውክ ሎቅስ አይደለም፣ እንደዚህ ማምለል አይደለም ዊና ዊና እንደዚህ እንደዚህ እንደዚህ እንደዚህ ብዬ ስለ ዊና ላወራ አልችልም። ምክንያቱም ዊና የኔ ሰው የኔ ሰው ማለት ነው። የራስ ሰው ደግሞ በምንም ሁኔታ ውስጥ ብቻህን ያውም አብረ ብዙ ደስ የሚል ቀናቶችን ያሳለፍከው ሰው እንደዚህ ነው፣ እንደዚህ ሆኖ እንዲህ ተፈጥሮ ብለ በፍጹም ሚዲያ ላይ መተል ልታወራ አልችልም። ስለዚህ ዊና አሁንም ቢሆን ለኔ መጥፎ ሰው አይደለም። በጣም ብዙ ቀኖች ከኔ ጋር ያሳለፈ ሰው ነው ምናምን ግን በቃ ከዚህ በላይ መቀጠል አልችልም። ስለዚህ አንደኛ እሱ ጋር ያለኝ ቃለ እሱን እንድታመጣልኝ እንፈልጋለሁ። ምክንያቱም ምን ላዊና ተገናኝተን ተግባብተን መነጋገር ስለማንች ቅድፋእኔ ነገር ማራቸውገብቻ ውጥች ላንች ሰጦች ሌላ ሳት ነው የሚጨመረ፣ ሳት ላይ ሳት ነው የሚጨመረ። ስለዚህ ይህ ነገር ከምት ቢያንስ እስኪረጋጋ እንኳን ጠብቅ ይበቃ። እስከ መች ሚኮ እስከ መች?

አው መጣያችሁ ቢንሳችሁ ምራፍ እኔ ምንም ነገር የለም ግን አንቺ ይሄን ነገር እንዳላረክሽ ነው። እሱ አላደረኩ እሱ ማመን አይፈልግም። እሱ እኔን መረዳት አይፈልግም። አንቺን ማን ማስረዳት እኔ ማስረዳት እንደማልችል ያቃል ነው ማውራት እንደማልችል ወደም ነው የሚያቀው እኮ እሺ እስከ ምን ድረስ ነው የሚረጋጋው? አገሽ ነገር ከነገው ደግሞ አዲስ ነገር ይቀየራል እኮ ሚኮ። እኔ ይሄን ሳምንት እንዴት እንዳሳለፍኩ እኔ ነኝ የማውቀው። ለመስዋዕትነት ይሄን ነገር ያየው ሚኮ፣ ለምን እንደማላወራ ታውቃለህ? በስተትም ቢሆን ስለ ዊና መጥፎ ነገር ማውራት ስለማልፈልግ ነው።

ለእኔ ግን ይጠቅመኛል። ለእኔ ግን ያስፈልገኛል። እኔ ማውራት አልችልም። እኔ ደግሞ እንደዚህ ነው የተሳኘው። መውሰድ አልችልም። ገብቼ ቃምጣት አልችልም። ሌላ ሌላ ሰዓት ነው። ሌላ ባብል የሚነሳ አይ፣ ማለት እንዴት እለኛለሁ ብዬ አልጠበኩም ነበር። አንተ እንዴት እለኛለሁ ብዬ ሳይሆን ምንድነው አሁን ነገሩን ይወድ፣ እንደዛ አይደለም እኔ ነገር ማባባስ ማባባስ አልፈልግም። በቃ ትንሽ ታገሺና፣ እንደሚሆን እናረጋለን። ሚኪ ምንድን ነው የምታገሰው? ትንሽ ሻንት ትረዳኛለህ ብዬ ነበር የጠበኩትኝ። አንተ ይሄን ነገር ማድረግ አትፈልግም አትችልም፣ አይደል? አለመቻል እኮ አይደለም ግን ምንድነው? እኔ አሁን እንትኑ የሰውየው በጣያቹ ድጋሚ ነው ማን ሲደሙ ነው አልችልም። እኔ አይደለም እኮ ሚኪ፣ ይህንን መንገድ የመረጠው እኮ ዊና እራሱ ነው። እኮ ራሱ ጋ ደውዪ እና ተቀበይው። በቃ ወ እኔ ለምን ታስጨንቅኛለሽ? ካስጨነቅኩ በጣም እኔ ዛሬ መጣሁትኝ። ከዚህ በኋላ ቪዲዮ ላልሰራ እችላለሁ እና ታውቃለሽ፣ ከዊና ጋርም ከጣለም በኋላ ቪዲዮ እየሰራሁ እንዳልነበረ በደንብ አድርገን ነው አንተንም በጣም አመሰግናለሁ። ትረዳኛለሁ ብዬ ነበር አስቤ፣ እንደዚህ ሊል ይቻልኩት። ግን አንተ ለመረዳት ፍቃደኛ አይደለም እና እኔ ፍቃደኛ ሳለሁ ቢያንስ አንቺ ትሻለሽ። አሁን እኔ ምን ብዬ ነው? ከዚህ በኋላ አንተ ጋም ደውይ፣ ምንም ማውራው ነገር የለኝም። ነገራው ድጋሜ ችግር የለም። ሕይወት ውስጥ እጂ ምንም እንደማልለው ወደ ሚዲያ ለመጀመሪያ ጊዜ ዞኝ የመጣው ዊና ነው። በጣም ለኔ እንደምትጨነቅ አውቃለሁ። እንደው ማለት ያው ዛሬ ብንጣላም ያንተን መጥፎ ነገር ማየት አልፈልግም። ወደ ሚዲያ ይዘኝ የመጣኸው አንተ ነህ። አንተ ደግሞ ይዘኝ መጥተህ ብዙ ጥሩ እህቶችን እንዳገኝ አድርጋኛል። ጥሩ የሚባሉ እህቶችን አግኝቻለሁ።